ሰላም ጤና ይስጥልን። ዛሬ የምንገኘው ገኘው በሚሊኒየም አዳራሽ በላይቭ ስቶክ ኤግዚቢሽን ላይ እንገኛለን። እስኪ አንዳንድ አካላቶችን ምርታቸውንና ምን ምን ይዞ እንደመጡ ትንሽ ላዋራቸው። የስጋ ዶሮ በብር 115 ብር እንሸጣለን። የእንቁላል ደግሞ ከሆነ 150 ብር እንሸጣለን በአሁኑ ሰዓት። ስለዚህ ደልችክናለን። ፑሌት አለን የሁለት ወርቀብ የሁለት ወር ቀብ በ450 ብር በአሁኑ ሰዓት እንሸጣለን ማለት ነው። ስለዚህ ዶሮ ግዙልኝ እያላችሁ ሁሌ የምትጠይቁን የውላችሁ ዓለም አለላችሁ። ስልኩን አስቀምጥላችኋለሁ ቀጥታ በመደወል እሱ መጠየቅ ትችላላችሁ። ስልክን ንገራችሁ እሺ፣ ስልኬ 0951 0204 85። በዚህ ስልክ ላይ እየደወላችሁ ዶሮ መግዛት ትችላላችሁ። የኔ ዩቱብ አብዲ ቤት ይባላለሁ፣ እዛ ላይ ማየት ትችላላችሁ። አመሰግናለሁ አመሰግናለሁ። እሺ አብዲ ለገሰ ይባላለሁ፣ ወይ ደግሞ በሶሻል ሚዲያ አብዲ ቤት ይባላለሁ ዩቱብ ላይ ቲክቶክ ላይ ላይ ማለው። ስምህንና ድርጅቱ? ስሜ ሉቃስ ጆባ ይባላል። የመጣው ከወላይታ ነው። የድርጅቱ ስም አይሲፒ የሚል ድርጅት ነው። እኛን አደራጅተው ያሰራ ነው ያለው። ምን እየሰራችሁ ነው? በምን ዘርፍ ነው የምንሰሩት? ባና ብነት መማር ያመረትን ነው የኛውን ማር ስ እየሸጣች ነው። ምንም አልተጨመረበትም፣ ቀጥታ የሚመጣ ነው ንጹህ ማር ነው። በግንቦት ወር የተቆረጠው፣ ከተለያዩ አበባ ነው ንቡ የቀሰመው። እንደዚሁ ስለ ጥቁሩ እውነቱ ያው ከተለያዩ አበባ ስለተቀሰመ ነው መልኩ ከሌሩ እንደዚሁ የሆነው፣ የአበባ ከሌሩ ይዞ ነው። ስለዚህ ስምና አድራሻችሁ ስልክን አስቀምጥልኝ ሰው እንዲደውልልኝ ማለት ነው። ሲሜ ቃስ ላል አዳራሻይ ወላይታ ኦፋ ነው ወረዳ። ስልክ ቁጥር 0912 7574። ኦኬ ስለዚህ የታልከኛ ሀገር ወላይታ እሺ። ወላይታ አካባቢ ያላችሁ የኔ ዩቲዩብ ተከታዮች ይውላችሁ ንጹህ ማር አለላችሁ። ሉቃስ ባለው ስልክ ላይ እየደወላችሁ ይሄኛውን ማር መውሰድ ትችላላችሁ። እሺ፣ በጣም አመሰግናለሁ። መጀመሪያ የስምህንና ምን ላይ እንደምትሰሩ አብዲ ለገሰ ይባላለው የእንስሳት ሐኪም ነኝ። በተጨማሪ ደግሞ የሚዲያ ኢንፍሉዌንሰር ነኝ። ስለዚህ እናንተ ምን ታቀርባላችሁ የሚለውን እችን ትንሽ እና አድራሻችሁ። መስሪያ ቤታችን የእንስሳት ልማት ኢንስቲትዩት ይባላል። ይሄ የእኛ ኢንስቲትዩት የሚሰራቸው አገልግሎት መጀመሪያ በዝርያ ላይ በሰፊ ይዘራል። ብቸኛ ናይትሮጂን አምራች እና ዘርን የዘርን በአገሪቷ የሚያሰራጭ ነው፣ አምርቶ እንደ ኢትዮጵያ እንደ ሀገር አቀፍ ነው የሚሰራው። ሁለተኛ ደግሞ በስጋና በወተት ላይ ይዘራል ይሰራል። እነኚህ አገልግሎት የማማከር የስልጠና በወተት ዙሪያውን በስጋ በመኖ ያሉትን ሁሉ በጥልቀት በገበያ ቼንም በስጋ ላይም ኤክስፖርትንም በሰፊው የሚደግፍ እንትን ነው የድጋፍ መስሪያ ቤት ነው ማለት ነው። ማንኛውም ባለሀብት ወደዚህ ለሚሰማራ ባለሀብቶቻችን ይህንን የማማከር የስልጠና የትሬኒንግ ሁሉንም ነገር እዚህ እየሰጠ እንገኛለንም በሰፊው በዚህ ላይ የሚሰራው ማለት ነው። የኔ ስም ያው ጌታቸው ይባላል። ጌታቸው በቀለ እኔ የማርኬቲንግ ተመራማሪ። አድራሻችሁና ስልካችሁን አድራሻችን በቃሊቲ ነው የሚገኘው ዋና መስሪያ ቤታችን እና ሁለቱ ማዕከላት አሉን። በቢሾፍቱና በሆሎታ ይገኛል። ሆሎታ ላይም ትልቅ የትሬኒንግ ሴንተር አለ። በቢሾፍቱም እነዚህ የድጋፍ ንሉ የምንሰራቸውን ነገሮች እዛም በማዕከል ደረጃ እየተሰራ ይገኛል ማለት ነው ስልካችሁን ሰው የሚፈልጋችሁት፣ ይኸውላችሁ፣ በተለይ የእኔ ዩቱብ ተከታዮች በሬን እያደለባችሁ የት እንሸጣለን እንዴ፣ ኤክስፖርት እናደርጋለን እዛ ግን እንፈልጋለን የምትሉ ይኸውላችሁ፣ ስልኩን አስቀምጥላችኋለሁ፣ መደወል ትችላላችሁ ማለት ነው። 011 41 74 582 ይገኛል ማለት ነው። ኦኬ። ይኸውላችሁ እነሱ ምስራ ብዙ ስራዎች አሉ። ስለዚህ እኔ ጋር ያላችሁ ሰዎች እነሱ ማየት ከፈለጋችሁ ስልኩ ተቀምጧል። በዚሁ ስልክ ላይ እየደወላችሁ ሚሊኒየም አደራሽ ነው ያገኘን እያላችሁ እየደወላችሁ መጠየቅ ትችላላችሁ። እጅግ በጣም አመሰግናለሁ። ቴንኪ ወንድም አመሰግናለሁ። ምስራ ቤታችሁ፣ ስምና አድራሻችሁ፣ ምን ምን እንደምትሰሩ። የድርጅታችን ስም አግሪቤክ ይባላል። የምናመርተው የዘመናዊ የሆኑ የዶሮ እርባታ ቤቶችን ነው ከአምስት ዶሮ የሚይዝ ጀምሮ በትልልቅ ደረጃ ኤች ታይፕ፣ ኤ ታይፕ የሚባለውን እስከ 10 ሺ፣ 20 ሺ ዶሮ የሚይዝ ጥራቱን የጠበቀ ከውጭ የሚገባውን የሚተካ ኬጆችን እንሰራለን። ከዛም ውጭ ለፍሎር ሲስተም መሬት ላይ ለሚሰሩ ደግሞ መመገቢያ፣ መጠጫ የተለያዩ ለእርባታው ዘርፍ የሚሆኑ እቃዎችን እንይዛለን። ሌላው ደግሞ በንብ እርባታና በዴሪ ወይም ደግሞ በወተት ልማት ዘርፉ ደግሞ የተለያዩ እቃዎችን ለእርባታው የሚጠቅሙ እቃዎችን፣ ግብዓቶችን እናቀርባለን። እሺ የዩቱብ ተከታዮቼ በብዛት ኬጂ የምትጠይቁኝ ፍሎር ሲስተም የምትጠቀሙ ይውላችሁ። ፍሎር ሲስተም ማለት ዶሮ መሪ ላይ ለቆ ነው። ኬጂ ሲስተም ደግሞ ይሄኛው ማሽን ውስጥ እያስገቡ መስራት ስለሆነ ኬጂ ኬት እናገኛለን ብላችሁ እየደወላችሁ የምትጠይቁ የኔ ቤተሰቦች ሙሉ ይሄው አድራሻና ስልኳን አስቀምጥላችኋለሁ። እየደወላችሁ አጨናንቋል። አድራሻችን ጀሞ 1 እና ጀሞ 2 ኮንዶሚኒየም አካባቢ ነው ያለው። ስልክ 0967823864 እና እዚህኛው ስልክ ላይ እየደወላችሁ የኬጂ ሲሰ የምትጠቀሙ ፍሎር ሲሰ የምትጠቀሙ ሰዎች እሷን ማናገር ትችላላችሁ። አመሰግናለሁ። አመሰግናለሁ። መለከቱት ይኸውላችሁ፣ እዚህ ጋር የወተት መስፈሪያ አለ። ባለ ሁለት ሊትር ነው። እዚህ ጋር በብዛት በብዛት የምትጠይቁት ይኸው ጡጦ አለ። አሁን እሷ ባለችው ስልክ መደወል ትችላላችሁ። ሁለት ሊትር የሚይዝ ጡጦ ነው። መጠቀም ትችላላችሁ። ይሄ ፊደረር ነው። ዶሮዎች የሚበሉበት ናቸው። ላክቶሜትር አላችሁ። እሺ፣ ላክቶሜትር ማለት ወተት መለኪያ ነው። የወተትን ዴንሲቲ የምንለካበት ወተቱ ላይ ውሃ ተጨምሯል፣ አልተጨመረም የሚለውን የምንለካበት ነው። ላክቶሜትርን መግዛት ትችላላችሁ። እቺ ደግሞ የናይትሮጂን ኮንቴነር ነች። የምትፈልጉ ከብቶችን ለማዳቀል ስትፈልጉ እችኛዋ ዘርን መያዣ ነች። ደግሞ ሚኒሙም ነው፣ ትንሽም ነች ስለሆነ አ ሁለት ሊትር ነች። እሷ ባለችው ስልክ ላይ መደወል ትችላላችሁ። ማር ማጣሪያ አለ። በንብ አካባቢ ያላችሁ ሰዎች እሷ ማግኘት ትችላላችሁ 0913 9894 23 እያገኛችሁ እየጠየቃችሁ እነዚህ እቃዎች ማግኘት ትችላላችሁ። አመሰግናለሁ።